ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ዝግታችን አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግታችን ፍጻሜ ድረስ እንድካትሉ እየጋበዝን አርዕስታቱን እናስቀድማለን። የኢትዮጵያ አየር መንገድ 21ኛውን ኤርባስ ኤ350 900 አውሮፕላን ዛሬ መረከቡን ገለጸ። ዓለም አቀፍ የጋዜጠኞች ፌዴሬሽን 9 የዴችቪል አማርኛ ጋዜጠኞች መታገዱና ወገዘ። በታንዛኒያ የተካሄደው ፕሬዝዳንታዊ ምርጫ ተከትሎ በተቀሰቀሰ ዓመፅ በትንሹ 700 ሰዎችን መግደላቸውን ተዘገበ። በሱዳን ከስልሳ ሺህ በላይ ሰዎች አልፋሽርን ከተማ ለቀው መስዳቸውን የተባበሩት መንግስታት አስታወቀ። የኢትዮጵያ አየር መንገድ አንደኛውን ኤርባስ ኤ359 ሞተር አውሮፕላን ዛሬ መረከውን ገለጸ። አየር መንገዱ ዛሬ የተቀበለው ኤርባስ ኤ350-900 አውሮፕላን እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለው ነው ተብለዋል። አዲሱ አውሮፕላን አየር መንገዱ ለደንበኞች የሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽን ኢንዱስትሪ ያለውን የመሪነት ሚና የሚያስቀጥል ነው ተብለዋል። አፍሪካን ከዓለም በማገናኘት አንጋፋነቱን ማስቀጠል የቻለው የኢትዮጵያ አየር መንገድ ወደፊትም ሌሎች ኤርባስ ኤ359 እጅግ ዘመናዊ አውሮፕላኖችን ለመቀበል በሂደት ላይ ይገኛል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ በመንገደኞች፣ በጭነት፣ በመስተንግዶ ለደንበኞች አስተማማኝ አገልግሎት በመስጠት በርካታ ሽልማቶችን ማሸነፉ ይታወሳል። የኢትዮጵያ አየር መንገድ ኤቪዬሽን ኢንዱስትሪው ተወዳዳሪነት እና መሪነቱን ለማስቀጠል በአስር ቢሊዮን የአሜሪካ ዶላር በቢሾፍቱ ግዙፍ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለመካሄድ ቅድመ ዝግጅት እያደረገ እንደሚገኝ አስታውቋል። ዓለም አቀፍ የጋዜጠኞች ፌዴሬሽን ዘጠኝ የዲች ቬለ የአማርኛ ጋዜጠኞች መታጎድን አወገዘ። የዓለም አቀፍ የጋዜጠኞች ፌዴሬሽን አይኤፍጄ የኢትዮጵያ መገናኛ ብዙኃን ባለስልጣን የዶችቬሌ አማርኛ ዘጠኝ ጋዜጠኞች በጊዜያዊነት ማጉድን በጽኑ በማውገዝ ውሳኔውን በአስቸኳይ እንዲቀለበስ ጥሪ አቅርበዋል። ፌዴሬሽኑ ባወጣው መግለጫ የኢትዮጵያ መገናኛ ብዙኃን ባለስልጣን ጋዜጠኞችን ሙያው ስነ ምግባርና በመጣስና የሀገሪቱን ደንቦችን በመተላለፍ ከሰዋል። ፌዴሬሽኑ ይህን እርምጃ የዶችቬሌ ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የመስፈሪያ ራረ ድርጊት ነው ሲል ገልጾታል ይገኙበታል። የዓለም አቀፍ የጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኒ ቤላንገር የዶች ቬሌ ጋዜጠኞች በባለሥልጣኑ መታገድ ኢትዮጵያውያን በአማራ ክልል ስላለው ግጭት እውነተኛ ዘገባ እንዳያገኙ ለማድረግ ሆን ተብሎ የተፈጸመ የማስፈራሪያ ድርጊት ነው ተብለዋል። በታንዛኒያ የተካሄደው ፕሬዝዳንታዊ ምርጫ ተከትሎ በተቀሰቀሰ አመፅ በትንሹ ሰባት መቶ ሰዎችን መገደላቸውን ተዘገበ። በታንዛኒያ በተካሄደ ፕሬዝዳንታዊ ምርጫ የወቅቱ ፕሬዝዳንት ሳሚያ ሱሉሁ ሀሰን ዘጠና ስምንት በመቶ ድምፅ አገኝተው ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አሳውቋል። ምርጫውን በርካቶች የይስሙላ እና ፉክክር አልባ ነው በማለት ተችተውታል። ምርጫውን ተከትሎ በተነሳው ሁከት በመቶዎች የሚቆጠሩ ሰዎች ተገድለዋል። የተቃውሞ ኃይሎች በትንሹ ሰባት መቶ ሰዎች መገደላቸውን ለሚዲያዎቹ ተናግረዋል። የፕሬዝዳንት ቀንደኛ ተቀናቃኝ የሆኑት ሁለት ተቃዋሚዎች በምርጫ ባለመሳተፋቸው ነው አለመረጋጋት የተቀሰቀሰው። አንደኛው ዋና ተቃዋሚ ሲታሰሩ፣ ሌላኛው ተቃዋሚ ከምርጫው ታግደው ምርጫው መደረጉም ተዘግቧል። አመፅን ተከትሎ የሀገሪቱ መንግስት ኢንተርኔት ዘግቷል። ይህ ሰዓት እላፊ በሱዳን ከ60 ሺህ በላይ ሰዎች አልፋሽርን ከተማ ለቀው መሰደዳቸውን የተባበሩ መንግስታት አስታወቀ። በተባበሩት መንግስታት የስደተኞች ኤጀንሲያ እንዳስታወቀው በዳርፉር ግዛት የምትገኘው አልፋሽር ከተማ በፈጥኖ ደራሽ ኃይሎች አርኤስኤፍ ስር በመግባቷ ከስልሳ ሺህ በላይ ዜጎች ከከተማዋ ለመሰደድ ተገድደዋል። ሪፖርተሮች እንዳሳዩት የፈጥኖ ደራሽ ኃይል ለ18 ወራት ክበባ ውስጥ ያቆያትን ከተማ ከተቆጣጠረ በኋላ በከተማዋ ከባድ ጥቃት መክፈት፣ በሰዎች ላይ ግድያና አስከፊ የሰብአዊ መብት ጥሰቶችን መፈጸሙ ተነግረዋል። በስፍራው ረሃብ መከሰቱን ተከትሎም ከአልፋሽር በስተ ምዕራብ 80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ የሚሰደዱ ሰዎች ፍሰት ባለፉት ጥቂት ቀናት እጅጉን ጨምረዋል በማለት ኤጀንሲው አሳብቀኛ ሲል ቢቢሲ ዘግቧል። በምዕራብ ዳርፉ ግዛት አልፋሽር ከተማ ከ150 ሺህ በላይ ሰዎች ለእስር ተዳርጓልም ነው የተባለው። አርኤስኤፍ በአልፋሽር የፈጸመውን ግድያ ብሔርን መሰረት ያደረገና የአረብ ወታደራዊ ኃይሎች አረብ ባልሆኑ ህዝቦች ላይ ያነጣጠረበት ነው በሚል የቀረበበትን ወንጀል አስተባብለዋል። በሱዳን ጦርና በሱዳን ፍጡን ደራሽ ኃይል መካከል በሚያዝያ 2023 የስልጣን ትግል ከተቀሰቀሰ በኋላ በመላ ሀገሪቱ ከ150 ሺህ በላይ ሰዎች በሞታቸው ተነግረዋል። 12 ሚሊዮን ዜጎች መሰዳቸውንም በመግለጽ የመንግስታት ድርጅት ዓለማችን ትልቁ የሰብአዊ ቀውስ ነው ሲል በቀረበው ሪፖርቱ ገልጸዋል። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ይፈል ታድርግ ነው። ይህ ኢኒሽቲቭ ከቻይና የኢኮኖሚክ አጋርነት ስምምነት የተፈራረሙ ሀገራትን እንደሚመለከት ፕሬዚዳንት ሺጂንፒንግ ተናግረዋል። ቤጂንግ ከሁሉም ሀገራት ጋር የጋራ እድገትና ብልጽግና ለማረጋገጥ መስራቷን ትቀጥላለች ብለዋል። ሁለና ካታችንና የጋራ ተጠቃሚነት የሚያረጋግጥ ልማት በትብብር ማሳደግ ያስፈልጋል ብለዋል ፕሬዚዳንቱ። ዓለም አቀፍ ኢ መዛናዊነት ለመፍታት እና ይበልጥ ዘላቂ ፍትሃዊ የዓለም ስርዓትን ለማጠናከር ጥረት እንዲደረግ ጥሪ አቅርባ ሲል ዘግበዋል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰግንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናበታችኋለን።